በቲክቶክ በኩል የተለያዩ መረጃዎችን በፍጥነት ከሚያቀርቡ ወጣቶች መካከል የሚመደበው ሙሴ ሰለሞን ከሰሞኑ ልዩ የሆነ ሰርፕራይዝ ገጥሞታል። ይህ ሰርፕራይዙ ታዲያም ወደ ትልቅ የህይወት መስመር የሚያመራውና ህጋዊ የሆነውን የጋብቻ መንገድም የሚፈጽምበት እንደሆነም ተነግሯል። የቀለበት ፕሮግራም ነው። ሙሴ እንደምታውቁት ፈጣንና ልዩ ልዩ መረጃዎችን ያቀርባል። በርካታ ተከታዮች አሉት። ተወዳጅ ነው። አንዳንዴ የተለያዩ ትችቶች ቢገጥሙትም ነገር ግን በርካታ ሰዎችን ማሳመን የቻለም መሆን ችሏል። በቲክቶክ በኩል ስራቸውን እየሰሩ በርካታ ገንዘቦችን ማግኘት ከቻሉ ወጣቶች መካከል መሆን ችሏል። ህይወቴን የሚገፋው በቲክቶክ በኩል ነው። ሙሉ ጊዜ ሰጥቼም ይህንን ስራ እየሰራሁ ትገኛለሁ በማለትም ከዚህ ቀደም ሲናገር ሰምተን ነበር። ታዲያ ሙሴ ሰሎሞን አሁን የገጠመውን ልዩ የሆነ ሰርፕራይዝ እና ለፍቅረኛው ያደረገውን የታገቢኛለች ጥያቄ በሚመለከት የነበረውን የፕሮግራም ሂደት ልንነግራችሁ እንወዳለን። ለመሆኑ ፕሮግራሙ እንዴት ያለ ነበር? ፍቅረኛውን በምን አይነት መንገድ ሰርፕራይዝ አደረገ? የታገቢኛለች ጥያቄውንስ እንዴት አቀረበም? ከዚህ በተጨማሪ በፕሮግራሙ ላይ እነማን ተገኙ? እቺ እጮኛውስ ማናት? በመጨረሻም የታገቢኛለች ጥያቄውን ከቀረበላት በኋላ ምን አይነት ምላሽ ሰጠችው? ሁሉንም በዚህ ፕሮግራም ላይ እንነግራችኋለን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ አለፍ ሲልም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን ተወዳጁን ሙሴ ሰሎሞንን በሚመለከት የህይወት መንገዱን ቃኝተን አሁን ደግሞ ከሰሞኑ የገጠመውን ልዩ የሆነ የደስታ ትዕይንት ልንነግራችሁ ፈልገናል። ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን በኮሜንት ላይ ጻፉልን፣ ቪዲዮንም ላይክ አድርጉ። ወደ መሰናዶ እንሻገር። ጎራ ስቱዲዮን ሰብስክራይብ አድርጉ። ሙሴ ሰለሞን የተወለደው በጅቡቲ ነው። ወላጆቹ ከኢትዮጵያ ተነስተው በጅቡቲ የተለያዩ ስራዎችን በመስራት ኑሯቸውን አድርገው ነበር። በዚያም ህይወታቸው እየተቃና የስራ ሁኔታቸው እየተስተካከለ ሲመጣ ልጅ መውለድ ፈለጉና ሙሴን ወለዱ። ሙሴም ገና ልጅ እያለ ነበር እንደገና ወደ እናትና ወደ አባቱ ሀገር ወደ ኢትዮጵያ የተመለሰው። ኢትዮጵያ ከመጣ በኋላ ከአያቱ ጋር ኑሮውን አደረገም። አያቱ በሚገባ ተንከባክበው የሚያስፈልገውን ሁሉ እያሟሉ በመልካም መንገድ አሳደጉት ማለት ነው። ወላጆቹ ደግሞ ከጊዜ ቆይታ በኋላም ወደ ኢትዮጵያ ተመለሱ። ወላጆቹ ታዲያ በቅደም ተከተል ቢሆንም እንደገና ወደ ሀገራቸው ኢትዮጵያ ተመለሱ። ቀደም ብለው የመጡት እናቱ ነበሩ። በኋላ ደግሞ አባቱም ተከትለው መጡ። ነገር ግን አብረው መሆን አልቻሉም፣ ተለያዩ። ትዳራቸው በእንደዚህ አይነት መንገድ ቢቋጭም ልጃቸው ግን ከአያቱ ጋር ማደጉን በመቀጠሉ ደስ በሚያሰኝ መንገድ ነበር ለዚህ ቁም ነገር መድረስ የቻለው። ሙሴ ወደ ትምህርት ቤት ገባ። ትምህርት ቤት የነበረው እንቅስቃሴ መልካም የሚባል ነበር። ከትምህርቱ ጎን ለጎን ደግሞ ስፖርታዊ እንቅስቃሴዎች ላይ በሚገባ ይሳተፍ ነበር። በተለይ ደግሞ የእግር ኳስና የመረብ ኳስ ውድድሮች ላይ ዋና ተሳታፊ እንደነበር ያስታውሳል። በእግር ኳሱ ዘርፍ ላይ ደደቢት የተባለው የቀድሞ የኢትዮጵያ ክለብ ውስጥ በመቀላቀል የታናናሾች ወይም የቢ ቡድን ጋር ስልጠናዎችን እያካሄደ እንደነበርም ተናግሯል። ነገር ግን ክለቡም ፈረሰም። ከዚያ በተጨማሪ ግን በመረብ ኳስ ጥሩ የሚባል እንቅስቃሴ ነበረው። በዚህ የስፖርት ዘርፍም ውጤታማ ለመሆን ይሰራ እንደነበርም ይናገራል። ቲክቶክ ባይኖር ምናልባት ወይ የመረብ ኳስ አሊያም ደግሞ የእግር ኳስ ተጫዋች እሆን ነበርም ሲል ይናገራል። በትምህርቱም ለመግፋትና ለመበርታት ይፈልግ ነበር። 12ኛ ክፍል ተማሪ በነበረበት ጊዜ ግን አንድ ነገር ተፈጠረ። 12ኛ ክፍል ተማሪ በነበረበት ጊዜ ግን አንድ ነገር ተፈጠረ። የኮቪድ-19 ወረርሽኝ ተከሰተ። በዚህም ሳቢያ ትምህርቱ ተቋርጦ ቤት ውስጥ መቀመጥ ነበረበት፣ እንደ ሁላችንም ማለት ነው። ያኔ የሚሰራውን ሲያጣ የሚያደርገው ግራ ቢገባው ቲክቶክ ማገላበጥ ጀመረ። ታዲያም የተለያዩ ዓለም አቀፍ የመረጃ ምንጮችንና ሀገር ውስጥ የሚከናወኑ ወቅታዊ ነገሮችን በሚገባ ይከታተል ስለነበርና የተለያዩ ነገሮችንም ያነብ ስለነበር በዚህ ዘርፍ ላይ ብሰማራና መረጃዎችን ባደርስ መልካም ይሆናል ብሎ አሰበ። ቲክቶክ ከፈተ። የመጀመሪያ ቪዲዮ ሲያጋራ በተለያየ አጋጣሚ የሚፈጠሩ የፍቺ ሂደቶችን በትዳር ላይ የሚመጡ እንቅፋቶችን አንስቶ መረጃውን ለቀቀው ማለት ነው። ከዚያም ቀስ በቀስ ተከታዮችን እያፈራ በቲክቶኩ እየታወቀ መጣ። የኮቪድ ኮቪድ-19 ወረርሽኝ ካለፈ በኋላም 12ኛ ክፍል ትምህርቱን አጠናቅቆ ወደ ዩኒቨርሲቲ ተቀላቀለ። በዩኒቨርሲቲ የኢንጂነሪንግ ዲፓርትመንት ውስጥ ነበር የገባው። ነገር ግን ቲክቶክ ይሻለኛል፣ በቲክቶክ የተሻለ ውጤት ማምጣት እችላለሁ በሚል ትምህርቱን አቋረጠ። ትምህርቱን በሚያቋርጥበት ጊዜ ግን ቤተሰቦቹ ፈቃደኛ አልነበሩም። ምን ነው ልጄ ትምህርት ላይ በርታ እንጂ የሚል ሀሳብ ነበራቸው። ሙሴ ግን እንዲህ አለ። በቲክቶክ በኩል ታያላችሁ ውጤታማ ሆኜ የተሻለ ነገር አሳያችኋለሁ የሚል ሀሳብ አቀረበላቸው። እነሱም ባቀረበላቸው ሀሳብ ደስተኛ ባይሆኑም እንኳን እስኪ ሞክረው በሚል ተቀብለው ወደ ስራው ተመለሰም። በቲክቶክ ግን እንዳለውም በአጭር ጊዜ ተቀባይነትን አግኝቶ በርካታ ተከታዮችን ማፍራት ቻለ። በየቀኑ ከ15 እስከ 16 ሰዓታት ስክሪን ላይ ወይም ደግሞ ስልኩ ላይ አፍጥጦ ይውላል። መረጃ ፈልጋ። በየሰዓቱ በፍጥነት መረጃዎችን ያጋራል። በዚህም የተነሳም ታማኝ የመረጃ ምንጭ ሆነ ማለት ነው። በቲክቶክ በኩል ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ። ከዚያም በርካታ ማስታወቂያዎች እንደ ጉድ ይጎርፉለት ጀምር። ሕይወቱ እየተሻለም እየተቃና መጣም፣ ቤተሰቦቹ አመኑ ያንን ያሰብኩትንና ቃል የገባሁላቸውን ነገር አሳክቼ በማየታቸው ደስተኛ ሆኑ በማለትም ሲናገር ተደምጧል። በኢትዮጵያ እየተዘጋጀ በርካታ ቲክቶከሮችን የሚሸልመው ቲክቶክ ክሬቲቭ አዋርድ አንደኛውም ላይ ሁለተኛውም ላይ በመረጃ ዘርፍ ተቀዳሚውን ምርጫ በማግኘት ተሸላሚም እንደነበር እናስታውሳለን። ሙሴ እንዲህ እንዲህ ያለ በመልካም መንገድ ላይ እየተጓዘ የሚገኘው ሙሴ ሰለሞን ከሰሞኑ ታዲያ የታገብኛለች ጥያቄ ለፍቅረኛው በማቅረብ አነጋጋሪ ሆኗል። ወጣቷ ርብቃ ተብላ ትጠራለች። በፕሮቴስታንት እምነት ውስጥ የተለያዩ ሃይማኖታዊ ክንውኖችን በማከናወን እንደምትታወቅ ያገኘናቸው መረጃዎች ይጠቁማሉ። ታዲያ ሙሴ ከዚች ወጣት ጋር ከተዋወቀ በኋላም የተለያዩ የፍቅር ግንኙነቶችንና የፍቅር ጊዜያትን ሲያሳልፉ ሰነባብተዋል። በመጨረሻም እንዲህ ሆነ። ለጓደኞቹ ለወዳጆቹና ቅርብ ለሆኑት ሰዎች በሙሉ ደወለ። ፕሮግራም ያዘም። ፕሮግራሙ በተሰናዳበት ቦታ ላይ ሁሉም ተገኙም። አበባው ተጎዝጉዟል። ቀይ ምንጣፉም ተነጥፏል። ከጀርባ ደግሞ በነጭ አበባ ያሸበረቀም ልዩ ዲኮር ይታያል። ሙሴም ሱፉን ለብሶ ገጭ ብሎ ተገኘም። በፕሮግራሙ ላይ የተሰባሰቡት ሰዎች በሙሉ አበባ ይዘው ቆመው ይጠብቃሉ። ርብቃም ወደዚያ ፕሮግራም ዘንጣ ገባች። ምን እንዳለ አላወቀችም ነበር። ስትገባ እጅጉን ደነገጠች። በፕሮግራሙ ላይ የተሰባሰቡት ሰዎች የያዙትን አበባ እየሰጧት እያቀፈቻቸው በደስታም ወደ ውስጥ ገባች። ፊት ለፊት ሙሴን ተመለከተች። እጅግ ደስ አላት። ሄደው ተቃቀፉ። ከዚያም ጥቂት ከቆዩ በኋላም ከኪሱ ቀለበቱን አውጥቶ ታገብኛለሽ ወይ የሚለውን ጥያቄ አቀረበም። ርብቃም እሺ አገባሃለሁ በማለት ነገሩን ተቀበለችው። ከዚያም ወደ ጣቷ ቀለበቱን ከተተ ማለት ነው። ሙሴ በዛሬው ዕለት በለቀቀው ቪዲዮ ላይ ሲናገር ፍቅረኛዬን ርብቃን ታገብኛለሽ ወይ ብዬ ጠይቄያታለሁ፣ እሷም እሺ ብላኛለች። እናንተም ላደረጋችሁልኝ፣ ለሰጣችሁልኝ መልካም ሀሳብ ሁሉ እጅግ አመሰግናችኋለሁ በማለት ሐሳቡን አቅርቧል የአሁኗ ፍቅረኛይም በቅርብ ጊዜ ደግሞ ባለቤቴ ለምትሆነው ለርብቃ ይህን በማድረጌ እጅግ ደስተኛ ነኝ ሲልም ሀሳቡን አስቀምጧል በዚህም የተነሳ በርካታ ሰዎች ጉዳዩን እየተቀባበሉ ሲሆን የተለያዩ ማህበራዊ ሚዲያዎች ላይ በስፋት እየተዘገበ ይገኛል ሙሴ ሰለሞን ቀደም ሲል እንደነገርኳችሁ የተለያዩ ማስታወቂያዎችን ስለሚሰራ በዚህም ከፍተኛ ገንዘብ ከሚከፈላቸው ቲክቶከሮች መካከል እንደሚመደብም ይታወቃል። አንዳንድ ጊዜ ግን በዚህ የተነሳ ትችቶችም ይገጥሙታል። በተለይ ከዚህ ቀደም በዮሐ ሚዲያ በኩል የቀረበችው አንዲት ሴት ሙሴ ሰለሞን በሰራው ማስታወቂያ ምክንያት ገብቼ በርካታ ገንዘቤን ተበላው ስትል ሀሳቧን አቅርባም ይህም በርካታ ትችቶችን ሲያዘንብበት እንደነበር ስንመለከት ቆይተናል። ጎራ ስቱዲዮን ሰብስክራይብ አድርጉ። ሰሞኑ በተደረገው የቀለበት ፕሮግራሙ እናንተ ምን ትሉታ ላችሁ በሉ መልካም ሀሳባችሁን በኮሜንት ላይ አኑሩለት። እጅግ የምንወዳችሁን የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ አለፍ ሲልም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የተወዳጁን ቲክቶከር ሙሴ ሰለሞንን ጉዳይና የቀለበት ፕሮግራሙን በሚመለከት ይህንን ፕሮግራም እንዲህ አቅርበንላችኋል። በተለያየ ዓለም ጫፍ ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። ጌታቸው በላይ እንዲህ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው እንደገና ተመልሰን እስክንገናኝ ቻናላችንን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን፣ ቪዲዮንም ላይክ አድርጉም። መልካም ጊዜ ይሁንላችሁ። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ።